እንዴ እንዳልክ ምን አለ በይኝ ያምራል ያብባል፣ ፍቅራችን የሚገርም ነው። እንዳልክ ተመልሶ ወደ ሄሉ ህይወት ውስጥ ለመምጣት እያሰበ ነው ማለት ነው። በነገራችን ላይ ማለት ነው ቤተሰቦቼ ሄሉ በጣም መልካም ልብ ያላት በጣም ንጹህ ልብ ያላት አፍቃሪ ሴት ናት። ግን እንደሷ እንደ ንጹህ ልብነቷና እንደ አፍቃሪነቷ ሰው ያላገኘች፣ ጓደኛ ያላገኘች፣ ፍቅረኛ ያላገኘች ልጅ ብትኖር ሄሉ ናት። የእውነቴን ነው ብላችሁና እንዳልክ ደግሞ ምን አለ በይኝ ያምራል ሊያብባል ፍቅራችን እያለ ነው እንግዲህ እንዳልክ ዬ ያድርግለ የሁላችንም ደስታ ነው። የእውነት ከልብ ከሆነ ማለት ነው። ግን ብዙ ጊዜ ብዙዎቻችሁ ወደ ሄሉ ህይወት ውስጥ ምትመጡት የእውነት እሷን ሰብራችኋት፣ እሷን ጎርታችኋት ትሄዱና ልክ ከሌላ ሰው ጋር ፍቅር ስትጀምር እንደ አዲስ አገር ሽታችሁ ትመጣላችሁ፣ ማለት ነው። ይሄ ነገር ነው ሄሉዬን እየጎዳት ያለውና እንደ ሄሉ አይነት ሴትማ የእውነት ሁላችሁን ብትሄዱ ሄሉ ጋር ተጠግታችሁ የራቃችኋት ወንዶች፣ የእውነቴን ነው። እንደ ሄሉ አይነት ምርጥ ሴት የዋህ ሴት ንጹህ አፍቃሪ ሴት እንደ ሄሉ የትም ብትሄዱ አታገኙም። የእውነቴን ነው ምለን እና እንዳልክ ከበፊቱ ከሄሉ ጋር ሆነህ ቢሆንና ተረርታሀት ቢሆን ሽማግሌ ልከህ ቢሆን የእውነቴን ነው እኔ እንጃ ሁሌም ስትደ ሰትባት የምትኖር አይነት ሴት ብትኖር ሄሉ ነበረች። እና ለማንኛውም እንዳልክዬ ምን አለ በይኝ ያምራል፣ ያብባል ፍቅራችን እንደገና እያልክ ነው ያደርግላችሁ፣ እያስመረላችሁ ብዬ ነው ማስበው ቤተሰቦች። በዚህ አጋጣሚ ያው ሄሉዬን በጣም ከበፊት መወዳት የእውነቴን የምላችሁ እኔ ከናቲ ጋ እያለች ነበረ ሄሉን በጣም መከታተላት። ናቲም ያው ቱርክ ላይ ሆኖ ልክ ከእንዳልክ ጋር ፍቅር ስጀምር ያው በዛው በፍቅር ብድ ብሎ እንደ አዲስ አገር ሽቶበት እንደመጣ ሁላችንም ማንረሳው ትዝታ ነው፣ እና ዛሬ ደግሞ ያው እንዳልክም እንግዲህ ከማነው ይሄ ልጁን ባላቀውም፣ አሁን ሄሉዬ አብራው ከነበረችው ልጅ ጋር እንግዲህ የሆነ ክፍተት ማላቸው ላይ ተፈጥረዋል። ያንን ደግሞ በማየት ደግሞ እንዳልክ ደግሞ ያው እንግዲህ የሆነ ነገር ተሰርቶ ያስገቡብ ነው መሰለኝ። ሄሉዬ ያምራል ያብባል በድጋሚ ፍቅራችን እያለ እንግዲህ ሄሉዬ ልመና ይዟል ማለት ነው፣ እንዳልክን እንዳየ ነው። በዚህ አጋጣሚ በነገራችን ላይ ሄሉ ምርጥ አፍቃሪ ናት። የእውነት ምንም አይወጣላት። ጀግና ሴት፣ ምርጥ አፍቃሪ ሴት ብትኖር ሄሉዬ ናት። የእውነቴን ነው የምላችሁ። ከማንም አትወዳደርም። ሁሉ ነገሯ ኮንፊደንሷ፣ የአፍቃሪነቷ፣ የዋህነቷ። ግን ብዙ ጊዜ ባፈቀረቻቸውና በምትወዳቸው ሰዎች ስትጎዳ እያየን ነው። የቅርብ ጊዜ ትዝታ ነው ማለት ነውና አይወጣላትም። ለምንድን ነው የእውነት አፍቃሪ ሴት ናት፣ የዋህ ናት ግን አፍቃሪ ወንድ አይወጣላትም ሄሉዬ እና ምናልባት መጨረሻዋን ፈጣሪ ሊያሳምርላት ይሆናል። ዋናው ብቻ ትገፋ አትገፋ የሰው ልጅ ይገፋ እንጂ አይገፋ። ዞሮ ዞሮ ደግሞ በእጇ ላይ ነው የሚወርቁት። የሚገርመኝ ነገር ዞሮ ዞሮ እንደ ሄሉ አይነት ሴት ስለማገኙ ተመልሰው መጥተው ሄሉን ሲለማመጡ ሲያለቃቅሱ ነው። እንግዲህ ብዙ ጊዜ ከናቲ ጀምሮ አሁን ደግሞ እንዳልክም እንግዲህ ተያይዞታል። ሄሉዬ ይቅር በይኝ እያለ ነው። እኛ ብትታረቁልን እንዳልክዬ ሄሉን የእውነት እንደ ሴት ማክብራት ተንገባክባስ ልቧን ሳታቆስን ልቧን ሳትጎዳ ድጋሚ አብራችሁ ብትሆኑ በጣም ደስ ይለናል። የሁሉም የቅመሞች የሄሉዬ አድናቂዎች በሙሉ ከበፊት የምኞታቸው ነበር። ግን አንተ ሄሉን ተጠጋት እንዳፈቀርካት ሆንክና ያው ጎርታ ርከው ሄሉን ማለት ነው። አሁንም ተመልሰ ሁለተኛ ደግሞ ልቧን ለመጎዳት ከሆነ የመጣኸው ያ ቅመሞች አይፋቱም፣ የሄሉ አድማጮች እንዲህ በቀላሉ አይፋቱም። ለመውደድም ቅርብ ናቸው፣ ለመጥላትም ቅርብ ናቸው ማለት ነው። እና እንግዲህ ዛሬ ማታ ጠብቁን እያለ ነው ሄሉ። እንዴት ነው የእንዳልክን ይቅርታ ትቀበለው ይሆን? በነገራችን ላይ የሰው ልብ፣ አንዴ ሴት ልጅ ልብ በተለይ አንዴ ከተሰበረ የእውነት ከባድ ነው፣ በጣም ከባድ ነው። ግን ለምን እንደሆኑ ወንዶች አንድ የሴት ልጅ ልብ ይሰብሩና እንደዛች አይነት ሴት ሲያጡ ተመልሶ የሰበሩትን ልብ እንደ መጠገን ይመጣሉና ይህ ትልቅ ስህተት ነው፣ ነቴ ነው። ግን ደግሞ ሄሉዬን የሚያገባ ሄሉዬን ያገኘው ወንድ ደግሞ የታደለ ነው። እንደ ሄሉ ንጹሕ ልብ ያለው ሰውና ንጹሕ አፍቃሪ ሰው ነው ያላየው፣ በተለይ ሴት ሆና ማለት ነው። እና ንጹሕ አፍቃሪም ስለሆነች ይሁን አላቅም ትጎዳለች ብዙ ጊዜ ሄሉና ለማንኛውም እንዳልክዬ ያዝልቀለ እንደምትታረቁ